እኛ ያለን አልሀምድሊላህ ቆይታችሁ እንዴት ነበር? እቺ ነገር አለመለችብኝ መሰለኝ። እንዴት እንዴት ነው ሳምንቱ ረመዳን ጾም እና ሁሉም ሰላም ነው፣ እኛ ጋር ምንም አይልም። ያው ሳምንቱ ትንሽ ወደ ካሜራ አልመጣውም፣ በራሴ ቤት አልመጣውም። ያው ምክንያቱም ትንሽ እንብሏት ነበርና ለዛ ነው። ቤተሰቦች፣ ዛሬ በአዲስ እና ባልተሰራ አይዲያ፣ እስከ ዛሬ ባልታሰበ ተኝቼ አሳው መጣለኝ ለምን እንደዚህ እንደዚህ እንትን አይደለም አልኩኝ ዛሬ ከሶፊያ ከከተማ ልንወጣ ነው። ሶፊ አታውቅም በርግጥ ግን ይዣት ነው የምወጣው። በቃ ከከተማ ዝም ብዬ ይዣት ልወጣ ነው። ምክንያቱም ሰሞኑን ምርጥ ጊዜ እንትን እያሳለፍን ነበር። በጣም ደስ የሚል ጊዜ እያሳለፍን ነበር። እኔና ሶፊያ የራሳችን ጊዜ ወስደን እያሳለፍን ነበር። ለዛ ዛሬም ያ ጊዜ እንዲደገም ስለምፈልግ እዚህ መተን ምንም እንትን አላልንምና ትላንት እሷ ጋር የሆነ ደስ የሚል ፕሮግራም አዘጋጅታ ነበር። በጣም ደስ የሚል ፕሮግራም አዘጋጅታ ነበር። ጓደኞቿ ሙሉ ጠራ ሰብስባ ጠርታ ያፍትር ስነ ስርዓት አካሄዳ ነበር። በጣም ነበር ደስ የሚለው ያው ሶፊ በጣም እናመሰግናለን። እና በጣም ለጓደኞቿ በጣም ሞቲቭ የሆነች ልጅ ነች ሶፊ። ባይዚ ሙሉ የምታውቃቸው ጓደኞች ጠርታ የአፍተር ፕሮግራም አዘጋጅታ ነበር። በዛም ፕሮግራም መጥቼ ነበር፣ ግን ያው ሃፍ ሃፍ ነው። በደንብ እንትን አላልኩም። ወጣ ገባ እያልኩ ነበር። ለዛ አልተመቸኝም ነበር። እንዳጋጣሚ ከከተማው ጣራታ አለኝ። ያው ለሌላ ነገር አይደለም። ኖርማል ከከተማው ወጣን። ጊዜ ለማሳለፍ ያለ ነው። ረመዳንም እዛ ይሻላል ብዬ ስላሰብኩ ነው። ያው እዚህም ሆነ እዛም ሆነ ኖርማል ነው። ምንም የሚከብድ ነገር የለውም፣ ቀላል ነው። እና በአጋጣሚ ይሄን ሳስብ ሶፊ ላትስማማ ትችላለች፣ እምቢ ልትል ትችላለች። ግን ያው በዛም ደስ ብሏትም እሺ ብላኝም ልትወጣ ትችላለች። ግን ዛሬ መኪናው የኔ አይደለም የጓደኛዬ መኪና ነው፣ እንደዚህ እንደዚህ ልንትል ነው ምናምን ስለው፣ ችግር የለውም በጣም አመሰግናለሁ ጓደኛዬ በዚሁ አጋጣሚ እና ሁለታችን ነው የምንወጣው። አልነገርኳትም፣ ነይ እላታለሁ፣ ሐሳቡ ነግራታለሁ። እሺ ካለች በዚሁ ይዣት ላጥ ነው የምለው። እኔ ምንም እንትን የምለው ነገር የለም። አንቆይም ብዙ። ያው አይዲያው እንደዛ ነው ቢሰል እንደዛ ብዬ ፕራንክ ማረጋት ማለት ነው። ፕራንክ ላረጋት ነው እንደዛ ብዬ፣ ሶፊ ከከተማ እንውጣ ብያት ፕራንክ ላረጋት ነው። ደስ ይላታል አይላትም፣ አላውቅም። አትስማማም እሺ በዚህ እንትን እሺ ብላኝ፣ አትወጣም ግን ምን ትላለች የሚለው ነገር ለእናንተም ለኔም እንግዳ ነገር ነውና፣ ከተስማማች ይዣት እወጣለሁ። አይ አላረገውም፣ እንደዛ እንኳን አላረገውም። ግን ለሷ አስጨንቃታለሁ። በቃ ከከተማ መውጣት አለብን። የባለፈው ጊዜ ድጋሚ መደገም አለበት። እኔ በጣም ደስ ብሎኝ ነበር፣ በዛ ጊዜችን በጣም ተደስቼ ነበር። ስለዚህ አሁንም ምን የሚያግደን ነገር የለም። ስለዚህ ረመዳንም እዛ ጥሩ ጊዜ እናሳልፋለን። እዛ ይሻለናል ብዬ ነው መነግራት እና ካሜራው እዛ ጋ ደብቀዋለሁ ወይ ትራቹ፣ ወይም ወይ የሆነ ጃኬት ወይ ቲሸርት እዛ ጋ አስቀምጪ አታውቀውም። እዚህ ገብታ የጓደኛዬ መኪና ነው በቃ ምን አይነት እንደምታሳይ ምክንያቱም ነገር ብራንክ ረመዳን ነው ለነገሩ ምንም አትለኝ ብዬ ትፋረጋለሁኝ። ያው በዚሁ አጋጣሚ ሶፊ ይሄ ሪል አይደለም፣ እሺ? ፕራንክ ነው። በኋላ ፕራንክ መሆኑ ራሱ ነገር ያ አታምነው፣ ችግር አለባት ሶፊ። ለዛ ይሄ ፕራንክ ነው፣ ሪል አይደለም። ያው ጓደኛዬ በጣም አመሰግናለሁ ስለተባበርከኝ፣ መኪናውን ስለተባበርከኝ። በዚህ ዳት አድርጌያት ይዤ ልጥፋ እንዴ? አይ አይመጣ፣ ለዛ እንኳን አይመጣ። ከፕራንኩ ባሻገር ይሁን ጥያቄ ጠይቃታለሁኝ። ያን ጥያቄ በስረ ሰዓት ትመልስልኛለች አትመልስልኝም አላቅም። እሱን መታ የምታዩት ይሆናል። ያው በረመዳን ማድከሚ በጣም ይቅርታ ሶፊዬ፣ ቢሆን ቪዲዮ ስታዩ በጣም ይቅርታ። እዚህ ትንሽ በጣም ያስታል እንትኑ ሰዓቱ ደስ አይልም፣ ማለት ፀሐይ ነው ምናምን ነገር በዚህ ሰዓት ያለው ወቅቱ ደስ አይልም፣ በጣም ፀሐይ ነው እና በጣም ነው የሚያደክመው። አሁን አድክም ያትመጥቼ ምናምን ነገር ፕራንክ ነው ስላት አሰብኩት ደስ አይላትም። ለዛ እንዳትቆጣኝ ሶፊ እንዳትቆጪ ይሄ ፕራንክ ነው እሺ ፕራንክ ነው ስለዚህ ይሄንን ፕራንክ ሳስብ እስከዛ ተሰርቶ የሚታወቀው ማንም ሰርቶት ሚያውቅ አይመስለኝም ለዛ በመኪና ይዣት ልጠፋ ነው ቤተሰቦች በቃ ስለዚህ እሷ እስክትመጣ ትንሽ እንጠብቃት ያው ካሜራው እንደብቃለን ጸጋ ወሽቀዋለሁ ካሜራው እንዳይታይብኝ ስለዚህ ሶፊያ ብትመጣም እንዳታውቀው አድርጌ ይደብቀዋለሁ ዛሬ ከሶፊያ ጋር ምናደርገው የፕራንክ ሀሳብ? እና ፋሚሊዎች ደብቄዋለሁ። ምንም አይታይም። እንትኑ ሸጉጫታለሁ፣ ስትራሾ ምናምን አድርጌበታለሁ። እና ሶፊም ደርሳለች፣ ቤተሰብ ደርሳለች። ያው እንደሚፈጠር አላውቅም። ምርጥ ጊዜ እናሳልፋለን ብዬሽ ስፋ አደርጋለሁ። ምክንያቱም ከእኔ ጋር አንዴ ነው ከተማ የወጣችው፣ ማለትም አንዴ ነው የወጣችው። እና ድጋሚ እውጣ ሥራ ደግሞ ሌላ ነገር ነው የሚመስላት ግን ብቻ የሚፈጠረውን አብረን እናያለን። ልቤ ትንሽ ፈራ ብሏል። ምክንያቱም ሶፊ ባህሪው ያስታውቅም ዘሁለት ጥፍም ትለቀኝ ይሆናል አላቅምና ደርሳለች። አላወቀች መኪና መያዜ ነው ሊያማ ሶፊ ደና ደና፣ ግቢ የትም ግቢ። ፀሐይ ውበናት እንዴት ነሽ ደህና ነሽ ነሽ እንዴት ነው እና ጾሙማ በጣም ነው ትንሽ ያለክ ማለት ፀሐዩ በጣም በዚህ ሰዓት ያለው ደስ አይልም መኪና ሰው መኪና ይዤ ነው እንደዚህ እንትን የምለው ነው ያለው መኪና ምን መኪና መኪና ለምግዛት አቅም ያንሰኛል። ጠቅቅ ብሎ አረ በደንብ ነው ማስደምመው መኪና መጀመሪያ መኪናዬን ዛሬ ሶፊ ለሆነ ነገር ነበር የፈለኩሽ እሺ ለምን ነው ባለው ቅርቧን ጓደኛዬ አንቺ ነሽ ያው መጀመሪያ ለአንቺ ጋር ላማክር ብዬ ነው እኔ ከንቅልፊ አትቀስቅሰኝ ሰውዬ እሺ መኪናው ሰርቄ ነው የመጣሁት ወላሂ እና አንተ የምርክ ነው ማለት ከማን ሰረከው ወይ ከማን ሰረከው እንዴት መኪናን ከማን ሰረከው ይባላል እኔ ከማን እንደሰረኩት እባክህ ምናምን መንገድ መንገለ ተቀመጠና ድጭው መጥቶኝ የምርክ ነው ምን ነው አንተ ይመርከን ነው በአድላ፣ አይ ብሎ ሰው መኪና ምን በዚህ ሰዓት አሁን አይደለም መኪና ውሰድ ብባላል? እንደዚህ ዓይነት ነገር ስላልኩ ራሱ እና ሶፊ ዛሬ የጠራሁሽ ተዘጋጅተሻል? ለምኑ ለምኑ? አልነገርኩሽም ለካ በቃ ሶፊ አሁን ምን እናደርግ መስላሽ አይን ሰገቼ እየመጣሁት። ያው መኪናውም ለአራት ቀን ለሶስት ቀን የጓደኛ መኪና የመኪና ነው ወይስ እና ለሶስት ለአራት ቀን ሰጥቶኛል። ስለዚህ ከከተማ እንወጣለን። ማጂ አሁን ያ ባለደኝ ምን ነው? አረ ምን ነው? አንደኛ ረመዳን ነው እኮ ምን ችግር አለው? ከረመ ይሄ ከዚህ ጋር ከረመ ደንገ ምን አጋር ነው ምን ነው አሁን ይሌ ባዳውር ነው ጾም ክን ቁርአንክን እየቀራ ቤት ጋር ነው እንጂ እዛ እኮ ኖርማል እኮ ነው። ምንም አያገናኝም እኮ ከዚህ ጋር። ምን ችግር አለው? በቃ ረመዳን አለ። ረመዳን ወጥተን ሌላ ቦታ እንጾማለን ነው። ምንም እኮ ሌላ ነገር እኮ አስቤ አይደለም። እኔ አልሄድም። ለምን እኔ አልሄድም? ሶፊ፣ ይሄ መኪና እኮ የተቀበልኩት እኔ ከሶፊ ጋር አብረን የምንሄድበት ቦታ አለ ብዬ ነው የተቀበልኩት። ጭራሽ አው አያምሃል እንዴ? ምን ችግር አለው? አንደኛ ነገር ምን አለበት ነው የምትሄደው እንዴ? የባለፈው ቦታ ሳይሆን ሌላ ቦታ፣ ሌላ ቦታ ሄደን እንጣ። የሚሄደው ደግሞ ከአንቺ ጋር ነው። አሁን ምን ሄደው ሲጀመር ዕቃ ቀይዘሽ አላየሽም አይደል? በቃ ችግር የለውም እዛ እንገዛለን። ለምንድን ነው የማትሄጂው ሶፊ? ባለፈው ለምን ሄድሽ? በቃ ማለት ባለፈው ማ ማየት ስላለብኝ የሆነ ዲፕሬሽን ውስጥ ስለነበርኩ ሄድኩ እኮ። አሁንም ያ ምንም እኮ የተለየ ነገር የለም። አሁንም ሄደን ነው የምንመጣው። አንዋሪያ መሀል እንዴ ምንድን ነው አሁን እኮ ጾም ነው እኮ። ይሁና ችግ ምን ችግር አለው? ከጾም ጋር ምን አገናኘ ነው? ጾም ይኸው ልክ በዚህ ጾም ሮመዳን ወር ይሄ ባዳ ወር ገባ ማለት ቁጭ ብለ ቁራ የምትቀራበት ድዋ የምታደርግበት አቅም ካለህ ደግሞ እዛ ይሄን ለማድረግ እዛ ምንድን ነው የሚገድብሽ? ነው ይሄን ነገር አሁን የምትይው ነገር ለማድረግ እዛ ምን ይገድብሽ? አንተ እዛ እዛ መሄድ ምን አስፈለግህ አንተ? እኔ እዚህ መቆየት አልፈልግም። ለምን እዚህ ደስ አለልኝ፣ ምንም ነገሮች ደስ እያሉኝ ይችላል እዚህ እዚ ረመዳን እንዚ ማሳለፍ አልፈልግም። የመልክ ነው አዎ። አራኑ ራስ ካለች ምን ነው በቃ ለዚህ እኔ ጠራኸኝ አልተሰማማሽም ነው? እኔ አልሄድም ለምን? ነው ብለው ሶፊ ነው ቢስልኩኝ? እንዴ እያናደሽ ነው በጣም ማለት ነው መታወሪው ነገር ለየት ታዲያ፣ እኔ መኪና ወደኛ ተቀብዬ መጥቼ መኪና ቢሆንም አሁን ስመልስልህ ደስ ስንት ነገር ብቻ ነው ከሶፊ ጋር የምንሄድበት ቦታ አለ እዚህ አራት ቀን ነገር በጣም ተነደጅ አሁን ምንም ሆነ ምን፣ ወደ ቤት ለምንድን ነው ከፍቶ አሁን ምን ሄድበት ቦታ አለ። በቃ እንሄዳለን ነው። በኋላ በደንብ መዝናናት እፈልጋለሁ፣ መስራት እፈልጋለሁ። አሁን ግን መሄድ አልፈልግም። በቃ ይሄን ወር ከአዲስ አበባ ውጭ መውጣት ምን እኔ በቃ ማለት በብር እንኳን መርዳት ባልችል በጉልበት ምስኪኖች ምናምን እኮ እዛ አንቺ እኮ እዛም እኮ ብዙ ምስኪን ጾመኛ ነኝ ነው ፍጡር ለምን ጥም ይደፈልኝ? ይሄን ልካ ነው እራት ይቅርታ፣ ግን አሁን ላይ መሄድ አንተም አትሄድም። ለምን በቃ መልካም ስራዎችን መስራት አለብን እንጂ ሂደህ ምን እንሰራለን? ልክ እንደዚህ እንደዚህ ነው አይደለም ወረድን ይል እንደውና እና እንዴት ቤታች ቤት አይደለም፣ ምን ሄዶ እና እዚህ ነው። ወረብነት ነው ይሞቀይ ነው ይሄ ነው ልብሽ የመጣሁት ልብስ ነው። አታናጅኝ፣ እንዳይሞቅሽ ከፈለግሽ አታናጅኝ። አንተ ኮኑ እያናደድክኝ ያለው የማለ እንዴ። እኔ አናደድኩሽ? እኔ እኮ ላዝናናሽ ባልኩኝ ነው ማናደድሽ። አይ እኔ አሁን ላይ መዝናናት አልፈልግም፣ ጾም ነው። ምን ፈልግ ምን ፈልገው፣ በቃ ቤት ጋር ሁኚ። ቁርአን የሚያቀራይ ቁርአን ታቀራኛለህ? ችግር የለም፣ እዛ እንቀራለን። ዝግጁ ነሽ አይደል? ለነዳው ነው ወላይ አኗር ክፈቶን። የት ነው ምንሄደው? እኔ እጮሃለሁ። ወላይ ብትነደው ይሄ ቢጮህ ምን ብለሽ በላይ። በጣም እያናደድሽኝ ነው። በጣም ከልክ በላይ ነው። ከልክ በላይ እያለፍሽ ነገር ደስ አይልም። ማለት ደስ አይልም ነገር በቃ እሺ፣ እንሂዳ እንባ ልታለቅስ ነው እንደ ሰውዬ። ምን እያናደድሽኝ ስለሆነ ነው በጣም እያለ ለምንድን ነው አሁን ማናደድክ ነው? እያበሳጭሽኝ ነው። አልሄድም ለምድረማ ደሞ ትይዣለሽ። አልሄድም ካልኩስ ትይዣ አለሽ ምንም አልፈ አልሄድም የሚባል ነገር የለም። ምክንያቱም እኔ ብቻ የሚሄድ አልፈልግም። ማሂን ይዛት ሄድ አሟት አሉ እሷን እኮ ይዛት ሄድ እንደውም እሷን ይዛት ብትሄድ በቃ እንጂ አሟት አትሄድልኝም። አንደኛ አሟት መንገድ ረጅም መንገድ እኔ ራሱ አሞኛል። አላመመሽም አንተ እንደ ብታውቀው አላመመሽም። አሞኛል። ያማ አል እንደ ግዴታ ስላመመኝ ማውራት አለብኝ እንዴ ምንሽ እንደ አላመመሽም። ምንም አላመመሽም። አጥቶሽ የመጀመሪያ አንተ ምንድን ነው የበላኸው ዛሬ? የበላኸው ነገር አለክ? ምን ማለት ነው? እንዴት በቃ የላ ነገር የሆንክ ነው ያለኸው? ምንም አልሆንኩም። እንሂድ ነው ያልኩሽ እኔ። እኔ አልሄድም። አኗር ምንድነው? እኔ ጾመኛ ነኝ። እኔም እኮ ጾመኛ ነኝ አይደል? ለምን በቃ የሆነ ድርቅ ያልሽው አንቺ ነሽ ሶፊ። እንዴ አዲስ ነገር ነው ከዚህ በፊት ሄደን አይደል እንዴ ስንት ሄድን ምንድን ነው የምታይው አንዴ ነው የሄድነው በቃ እንደግማ ለሁለተኛ ነው ያልኩሽ አታበሳችሁም ሶፊ ኒዳ የምትለብሺው ልብስ ነው እዛ እንገዛለን ዕቃ ነው የፈለግሽው ዕቃ እዛ እንገዛለን በቃ አሁን ወደ ቤት አትመለሽ አኖር፣ በእናትህ አሁን ልክን እያስደበርከኝ ነው። ስሬስ እኔ አሁን ያልኩሽን ካላረግሽ በጣም እጥፍ ነው የምታስደብርኝ። እጥፍ ማለት ነው። ለምንድን ነው እምትይው ልንደዋ? ምንድን ነው እምትይው ልንደዋ? እኒዳ ዝግጁ ነሻ? ለምንድነው እንደዚህ የምታይኝ? እንሂድ። ኧረ አኖር ይልክ ይበቃል። ምንድነው? ይበቃኝ በቃ ክፍቴ ማለት መውራት ይበቃል። አሁን እንሂድ። የእኔ ማውራት ይደረስበታል። ስለዚህ እኔ ለነዳው ነው ዝጉጭኝ፣ እጮሃለሁ። ምናም ጩህ፣ የኔ ምንም የሚመጣብኝ ነገር ይሄ ወላሂ። ጩህ፣ ምን ምን ይመጣል? የመሀል እንዴት፣ ምንድን አንተ፣ ጾመኛ ነህ አይደለህ? ነኛ። ስለዚህ ለምንድነው የምታደርቀው? ሰው እያደረቅሽ ያለሽ እኮ አንቺ ነሽ። የታዘዝሽን ብታረጊ ምን ችግር አለው? በዚህ ሰዓት ለምን ሰው ታደርቀለሽ? እልክ እኔ አልሄድም እኔ ቤቴ ጋር በቃ አረፍት አድርጌ መጾም ነው የምፈልገው። ከማን ጋር ብቻ ነው ሶፊ አሁን ነገር ይሻለው። ምንም እንትን የምትይው ነገር የለም፣ የሚያስፈራ ነገር የለም። እንሄዳለን፣ ቀጥታ እኔ በጣም እንትን እያለ ይያላዊ ነው ማለት እየተናደድኩ ነው ያለው። እንደዛ አታደርቂ ሁሉም ነገር እሺ ብትይ ምን ችግር አለው? አሁን በዚህ ሰዓት በረመዳን እንቢ ብለሽ ትችያለሽ? ለምን ሰው ታደርቂያለሽ? አንተ በረመዳን ለምን ራስ ሰው ታደርቀለሽ? ሲጀምር ይሄ ወር ማለት ነው ራስ ቤት ተቀምጠ ሶላትን እየሰገድ ቁርአን እየቀራ እኮ አሁን እዛም ለመቅራት ለመስገድ ምንድነው የሚከለክልሽ? ምንድነው የሚከለክልሽ? አላህ ረመን አይነስኩት ነው

ወላኔቆይ አሽእኔም እየሞቀኝ ነው ፀሐዩ ነው። የመጀመሪያ ይቅርታል በረመዳን እንደዚህ እንደዚህ ይከራል ብዬ አላሰብኩ ነበር፣ ግን ዝም ብዬሽ ፕራንክ አደረግሽ አለሁ ብዬ ነበር ያሰብኩት ዛሬ ያለ ካሜ ነው ፕራንክ፣ ያለ ካሜራ ፕራንክ። የት መኪና ጓደኛዬ ሰጠኝ እና

በጣም ይቅርታ ሶፊ፣ ያው ትንሽ አናግድሻለሁ አይስቀልልሽ ነው እና በዚሁ አጋጣሚ እናንተንም በጣም ወላ ከልብ ከልብ ይቅርታ። እሷንም አንቺንም በጣም ከልብ ይቅርታ። እንደዚህ ብዬ ስራ አስጨነቁሽ። እና ቤተሰቦች የነበረን ቆይታ የሚመስል ነበር በጣም ነው። ፀሐይ በጣም ያስጣላል፣ ምናምን ነገር ያቃጥላል። ለዛ አሁን ሶፊ ደህናዋ በቀሮ ሰፈር እና እናንተን ለማዝናናት ብዬ እንጂ ያው ነገር አስቤ አይደለም። በጣም ይቅርታ ቤተሰቦች። በረመዳን ትንሽ እንደዚህ ዐይነት ነገር ትንሽ እንትን ሊል ይችላል ለዛ ነው እና በጣም